በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ሁላችሁም በያላችሁበት ጽንፈ ምድር የእግዚአብሔር ሰላምታ ይድረሳችሁ። መልካም ፈቃድ ዛሬ የተለመደውን የመጽሐፍ ቅዱስ ጥናት ነው ምንማማረው እንግዲህ በኦሪት ዘፍጥረት እንጀምረናል ፍጥረት አለም እንዴት እንደሆነ እንዴት እንደተፈጠረ እያየን መተናል ምዕራፍ አንድን አይተናል ምዕራፍ ሁለት አሁን ደግሞ የምንቀጥለው ምዕራፍ ሶስት ነው በምዕራፍ ሶስት ላይ የምንመለከታቸው ሶስት መሰረታዊ ነገሮች አሉ ምዕራፍ ሶስት ሶስት መሰረታዊ ነገሮችን ይዛል። አንደኛውና የመጀመሪያው አሊዮ ሕግ ወይም በእንተ አሊዮተ ሕግ ሕግ አሊዮ ሕግ ማለት ያው ሕግ መተላለፍ ማለት ነው። ስለ ሕግ መተላለፍ እንግዲህ የሰው ልጅ እንደተፈጠረ ወደ ገነት እንደገባ ይታወቃል። ሊቃውንት አባቶቻችን በተለይ መቃቢ ዘገዳመ ሆር የተባለው ሊቅ ስለዚህ ስለ ሰው ተፈጥሮ በሚናገርበት አንቀጹ ወይም ትምህርቱ ላይ ወይም በከተበው ክታፍ በመጽሐፉ ላይ ሲናገር ሰው የተፈጠረው ቀራኒ ሆነ ይላል። እንግዲህ መጻሕፍት በተለያየ ሀገር፣ በተለያየ ሊቃውንት፣ በተለያየ ቋንቋ፣ በተለያየ ባህል ስለሚጻፉ ለአንድ ቦታ ወይም ለአንድ ሰው ብዙ ስም ይሰጣሉ፣ አንዳንድ ጊዜ ማለት ነው። ይሄ ልማደ መጻሕፍት ነው፣ የሊቃውንትም ያስተምሮ ሂደት አንዱ ነው ማለት ነው። ያ ማለት አንዳንዱ መጻሕፍት አዳም የተፈጠረው ወይም ሰው የተፈጠረው ምድር ኤልዳ የሚባል ቦታ ነው የሚሉ አሉ። አንዳንድ ሊቃውንት ደግሞ ሞሪያ ተራራ ነው፣ አብርሃም ይስሐቅን ሊሰዋ የወሰደበት ቦታ ሞሪያ ተራራ ነው የሚሉ አሉ። አንዳንድ ደግሞ ራስ ቅል ወይም ጎልጎታ እያሉ ይጠራሉ። እንደዚህ አይነት መጻሕፍቶችም እንደዚህ አይነት ስያሜ ይሰጣሉ። አንዳንድ ደግሞ መጻሕፍት ደግሞ በደብር ቅዱስ ነው የተፈጠረው ይላሉ። ግን ሁሉም ሲጠቃለል ይሄ ሊቅ ሲያጠቃልለው ምናለ ደብር ቅዱስም ምድረ ኤልዳም ሞሪያ ተራራም ጎልጎታም ብንለው ኢቲኬ ቀራኔዎ ብሎ ይገልጸዋል። የኢትኪያ ቀራኒዎ መካነ ተፈጥሮቱ ለአዳም ወመካነ መቃብሪሁ ቀራኒዎ ማለት ይላል። አዳም የተፈጠረባት ቦታ አዳም የተቀበረባት ቦታ ይልና ደግሞ ፍጥረት ዓለም እና ድነት አለብን ሲያገናኘው ደግሞ ወመካነ መስቀሉ ለክርስቶስ ይላል። ቀራኒዎ ወአዳም የተፈጠረበት እና የተቀበረበት ቦታ ሳይሆን የክርስቶስም የመስቀሉ ቦታ ነው ይላል። የተሰቀለበት ቦታ አመ ተሰቅለ ጊዜ ነላይ ለቀራኒዎ በዲበ መስቀል በመስቀል ላይ ጌታችን ቀራኒዎ ላይ በተሰቀለ ጊዜ ወረደ ደሙም ላይ ለመስቀል ደሙ ከመስቀል ላይ ወረደ። ወቡአ ውስተ ምድር ወደ ምድርም ገባ። ከመስቀል ወርዶ ደሙ ወደ ምድር ገባ። ሰጢቆ መቃብሪሁ ለአዳም ቀድሶ ነፍሶ ስጋሁ ነፍስና ስጋሁን የአዳምን ይቀድሰው ዘንድ ምድርን ሰንጥቆ ገባ በማለት ይሄ ሊቅ ፍጥረተ አለ መፍጥረተ ሰብና ድነተ ሰብ ቀራኒው ላይ እንደተከናወነ ይገልጻል ማለት ነው። በአንጻሩ አዳም ቀራኒው ከተፈጠረ በኋላ በአርባ ቀን ገነት መግባቱ ይታወቃል እፍ ብሎ ጸጋ መንፈስ ቅዱስ ወይም ልጅነትን ከሰጠው በኋላ ሄዋንም በሰማኒያ ቀን እንዲሁም በኩፋሌ ሁለት ላይ እንደተገለጸው ሄዋንም በሰማኒያ ቀኗ እፍ ብሎ ጸጋ መንፈስ ቅዱስ ወይም ልጅነትን ካገኘች በኋላ ወደ ገነት መግባታቸው ይታወቃል። ቀለሚጦስ እንደሚገልጠው እንዘ ይጠፉ በክነፊውም ወያ ጽህሱ በእገሪሆም አብብ ወለአዳም በላይት ውስጥ ተገነተ ትፊት ወደ ደስታ ቦታ በክንፋቸው እያጨበጨው በእግራቸው እያሸበሸቡ አዳምን ያስገቡት ይላል። ሔዋንም እንደዚያው አስገቧት። ከዚያን ጊዜ ጀምሮ አዳምና ሔዋን ሰባት ዓመት ከሶስት ወር ከአስራ ሰባት ቀን እንደ ቀለሚጦስ አገላለጽ ማለት ነው። ያው በተለምዶ ሰባት ዓመት እንለዋለን፣ ወርና እለትን በዚያው ውስጥ አካተነው። ሰባት ዓመት በገነት አዳም እና ሔዋን እንደኖሩ ይታወቃል። በዚያ ሲኖሩ እንግዲህ ያው እግዚአብሔር የሰጠው ትእዛዝ አለ። ትእዛዙን አክብረው እንዲኖሩ ነው። በገነት ያለውን ሁሉ ብላ፣ በገነት መካከል ያለውን እጸ በለስ እንዲያትበላ ብሎ መመሪያ ሰጥቶ ነበር። ያን ትእዛዝ ጠብቆ ኖረ። በምዕራፍ ሶስት ላይ ስንመለከት ግን ትእዛዝ አፈረሰ የሚለውን መሰረታዊ ነገር አንደኛው ሄ ነው ማለት ነው። እንዲህ ይላል ሲጀምሩ አራዌ ምድር ስም ይጠበብ ወይም ትጠበብም ሁሉ አራዊተ ምድር ዘገብረ እግዚአብሔር በምድር ላይ ካሉ አራዊት ሁሉ አራዌ ምድር ወይም እባብ ትተናኮላለች፣ ተንኮለኛ ናት ይላል ይህን መነሻ አድርጎ ነው የሚገልጸው። እንግዲህ እባብ በሁለት አይነት መንገድ ሊቃውንት ይገልጹታል። አንደኛ ሰይጣን አዳምን ለማሳት ወደ ገነት የገባበት እባብን ምክንያት አድርጎ በከይሲ ስጋ ተሰውሮ ወደ ገነት ገብቶ አዳም እንድል እንዳደረገው ሊቃውንት ይተርካሉ። እንግዲህ ያው የከይሲን ተፈጥሮ ሲናገሩ አባቶቻችን እንደ ግመል ነበረች፣ የግመል ያህል ግዝፈት ነበራት፣ ርዝመትም ነበረው እባብ ከዚያ በኋላ እንግዲህ በኋላ እንመጣበታለን። ወደፊት እንዴት ለምን እንደዚህ በምድር እየላሰች ሄደች የሚለውን በኋላ እንመጣበታለን። አዳምን ለማሳት ወደ ገነት ለመግባት አርዌን ስጋ ምክንያት አድርጎ በአርዌ ስጋ ተሰውሮ ነው ድል ያደረገው አዳምን። ወደ ገነት ገብቶ ማለት እንዴት ገባ የሚለውን ሊቃውንት አባቶቻችን የአንድምታ ብዙ ሐተታ አላቸው። አንደኛ አርዌኑ የታገኘው እንዴት ብሎ በአርዌ ላይ ገብቶ አዳምን ለማሳት ቻለ የሚለውን ሲተረጉሙ አዳም በገነት በሚኖርበት ጊዜ ለሰዎቹም ለእንስሳቱም ለአራዊቱም ለሁሉም ስም እንዲሰጥ እግዚአብሔር መመሪያ ሰጥቶት ነበርና ስም እየገቡ ከአዳም ጋር ስም ይሰየሙ ነበር እና ሁሉም እየገቡ ባለበት ሰዓት የመጨረሻ አርዌ ምድር የተባለ እባብ በሚገባበት ጊዜ ወደ ትንት ገባ ነው ወደዚያ ወደ አዳም ልገባ ነው አለ። ወደ አዳም በሚገባበት ጊዜ እንግዲያውስ አብሬ ልግባ ብሎ በእሱ ላይ ተሰውሮ፣ አንድም በከይሲ ላይ አድሮ ሂዶ ድል እንዲያደረገው ቅዱስ መጽሐፍ ይነግረናል። ምንትኑ ውእቱ ዘይቤለክሙ እግዚአብሔር ገብቶም መጀመሪያ ሔዋንን ያገኛት እግዚአብሔር ምን አላችሁ እንዴት ትኖራላችሁ ብሎ ጠይቋታል እምኩሉ ዕፅ ዛህሉ ውስተ ገነት እንብላ አዘዘን እግዚአብሔር እንብላ እንበላ ዘንድ በገነት ካሉ ጸዋት ሁሉ እንበላ ዘንድ እግዚአብሔር አዘዘን ወምን ጽሰ ዛህሉ ማይከለ ገነት አዘዘን እግዚአብሔር ከመይ ንብላ እምኔሁ በገነት መካከል ያለውን እጽ ግን ያ ዕፀ በለስ የምንለው በተለምዶ ማለት ነው እሱን ግን እንዳትበሉ ብሎ እግዚአብሔር ከለከለን ብላ ነገረችው። ለምን ከለከላችሁ ብሎ እባብ ሲጠይቃት ይህንን ከበላን የሞት ሞተ ትመጉቱ የሞት ሞት ትሞታላችሁ ብሎናል የሚል መልስ ሰጥተዋለች። ከዚያ በኋላ ወትቤሎ ብእሲት ለአርዌ ምድር የመለሰችለት መልስ ይሄ ነው። ምድር ዛሎ ዘይፈሪ ዘሀሎ ማይከለገነት ንብላ ወባይቱ እንፍሪ እጽ ሰባይቱ ዘሀሎ ማይከለገነት አዘዘን እግዚአብሔር ከመይ ንብላ ይህን እንዲያንበላ አዞናል አለችው። እሱም ቀጥሎ ወይ ቤላ አርዌ ምድር ለብእሲት አኮ ሞተ ዘትመውቱ አይ ይህንንማ ብትበሉ የሞት ሞት የምትመቱ አይደለም፣ ይልቁንም ወተአምሩ ሰናየ ወእኩየ ወተከውኑ ከመ እግዚአብሔር እንድል ቅዱስ መጽሐፍ ክፉና ደግን ታውቃላችሁ፣ እንደ እግዚአብሔር ትሆናላችሁ፣ አምላክም ትሆናላችሁ የሚል ከንቱ ምክር መክሯታል። እንግዲህ አመፃ ወጣት መዛግብት ያ ተብሎ በመጽሐፈ ሄኖክ ምዕራፍ 12 ላይ እንደተጠቀሰው ያን ጊዜ የሐሰት ፈጣሪ አቡኋላ ሐሰት ተብሎ የአመፃና የሐሰት ፈጣሪ ዲያብሎስ እንደሆነ የተነገረው በሐሰት አምላክ ትሆናላችሁ ብሎ ለእሷ መስበኩ ነው። አላ ስመ ያምር እግዚአብሔር እግዚአብሔር ያውቃል እንጂ ከመ አመ ዕለተ ተበልዑ እምኔሁ ይትፈታ አዕይንቲክሙ ወትከውኑ ከመ እግዚአብሔር ወታምሩ ሠናየ ወእኩየ። እሱን በበላቸው ጊዜ አይናቸው ይገለጣል፣ ክፉና ደግን ታውቃላችሁ እንደ እግዚአብሔር ተሆናላችሁ የሚል ከንቱ ስብከት ሰበካት። ወሶበ ርእየት ብእሲት ከመ ሠናይ ዕፁ ለበሊዕ፣ መልኩ ያማረ፣ የተዋበ ልዩ እንደሆነ ደግሞ እሷን በተመለከተች ጊዜ ሄዋንም ይህን በተመለከተች ጊዜ ዕፁ የሚያጓጓ ሁነት ስትመለከተው ያንን ህዝብ ቆረጠች፣ ቆርጠች አንቺ ቢ አዳምኝም አቢ ብሎ ነገራት። እርሷ ምክንያቱም አንድ ጊዜ እንዲበሉ ነው ያደረጋቸው። መጀመሪያ እሷ ብትበላ የእሷ ልብሰ ብርሃን ሲገፈፍ አይቶ አዳም እንዳይድን ነው እንዳይጠረጥር እንዳያውቅ ነው። አዳምን መጀመሪያ ብታበላው አዳም በልተው ልብሰ ብርሃኑ ሲገፈፍ እሷ ሳትበላ እንዳትቀር ነው። ሁለቱም አንድ ጊዜ እንዲበሉ በአንድ ጂሽ ለአንቺ በአንድ ጂሽ ለእሷ አድርጋቸው ክብሩን እንድታገኙ እኩል ክብር እንዲኖራቸው አንድ ጊዜ ብሉት ብሎ ለአዳም ለእሷም አንድ ጊዜ ሁለቱም በልተዋል። እንግዲህ በዚህ መንገድ ያሳስቷቸው፣ ይህን መብላታቸው ይታወቃል። ወተፈታይንት ሆሙ ለክሌ ሆሙ አይመሩ ከመራቃኒ ሆሙ ንቱ ዓይናቸው ይገለጣል የተባለው ለአምላክነት ነበረ። በተቃራኒው ግን ዓይናቸው ተገልጦ እርቃናቸው መሆናቸውን መራቆታቸውንና ከእግዚአብሔር ክብር መለየታቸውን ልብሰ ብርሃን መገፈፋቸውን ይህንን አወቁም እርቃናቸው መሆኑን። ወሰፋዩ ቆጽለ በለስ ወገብሩ ሎሙ ዋርተ ይላል የሚለብሱት እንደ ድጎ ያለ እንደ ቁምጣ አይነት ነገር የበለስ ቅጠል እየሰፉ መልበስ ጀመሩ። እርቃናቸውን ነበሩና አፍረው ነበሩና። እንደውም ቦታ ሀሙ ውስጥ አይጹቅ ያለ ገነት በገነት እንጨቶች መካከልም፣ ውስተ እፀወ ገነት በገነት እንጨቶች መካከልም ተሰወሩ ተደበቁ ይላል። ወሰሙ ቃለ እግዚአብሔር እንዚያን ሶስት ውስተ ገነት ፍናሰርክ ጠዋት ላይ የእግዚአብሔርን ድምፅ በገነት ሰሙ። አዳም አዳም አይቴ ሀሎከ አዳም አበኩሎ አለም የሰው ሁሉ አባት የምትሆን አንተ አዳም የት አለ ብሎ እግዚአብሔር ጠርቶት፣ አላዳምን ለምን ጠራው ቢሉ አንደኛ ተስፋ እንዳይቆርጥ ነው። ሁለተኛ ደግሞ አላዋቂ መስሎ በኋለኛው ዘመን አላዋቂ ስጋን እንደሚዋሀድ ለማጠየቅ ነው። ሌላው ደግሞ እግዚአብሔር ዝም አለኝ ሳይጠራ አይቀር ብሎ ተስፋ እንዳይቆርጥ የእግዚአብሔርን ድምፅ በሰማ ጊዜ እግዚአብሔር ከጠራኝማ እንዲሁ ትቶኝ አይቀርም። አንድ ቀን ሊመልሰኝ ይችላል፣ ሊቅር ይለኝ ይችላል። ካናገረኝ አልተቀየመኝም አልተቆጣኝም ብሎ ተስፋ እንዲኖረው የታለ ብሎ ጠርቶታል። ጸቡ ዙ ለአዳም ወይ ቤሉ አይቴ ያሉ ከአዳም በኩሉ አለም የት ነው ያለው ብሎ በሚጠይቀው ጊዜ አንሳ አለው። ኩማይ ከለጸው ያለ ገነት በገነት መካከል እኔ ተደብቄ አለው፣ ተሸሽጌ አለው። አለው ምኑነ ተሸሽግ ያለ ሲለው ልብሰ ብርሃኔ ተገፎኝ ርቃኔን ሁኛለው አለው። እርቃንህን የሆንከው ትዕዛዜን ስታፈርስ ነው ብሎ ከዚያ በኋላ ለአዳም ይህንን የወቀሳ ቃል እግዚአብሔር ማቅረቡ ነው። ለምን ይህን ያደረግከው ብሎ ዚር ጠይቆ ወይ ያለው እግዚአብሔር መኑ ይዳአክ ከመራቅ ካንተ ራቁትክን መሆንክም አነገረህ አለው። ራሱ አውቃልና፣ ራቁቴን ስለሆንኩኝ ልብሰ ብርሃን ስለተገፈፈኝ ከአንተ ተሰውር ያለው አለው። ከእግዚአብሔር መሰወር የሚቻልኩም አይደለም ያው ሰውነውና እና መሰለው። ዛሬ ሰዎች እግዚአብሔር እንደማያይ አድርገው ከሰው ለመሰወር የተለያየ ቦታ ተቀምጠው በጨለማ ውስጥ በአዳራሽ ውስጥ በቢሮ በተለያየ ቦታ ተቀምጠው ኃጢአት የሆነ ነገር እንደሚሰሩ ከሰዎች ሊሰወሩ ይችላሉ። ከእግዚአብሔር ግን መሰወር አይቻልም። አዳምም ባንጨት የተሰወረው ከፍጡራ ሊሰወር ይችላል ከእግዚአብሔር ግን መሰወር አይችልምና እግዚአብሔር አይቶታል፣ ግን እንዳላወቀ መስሎ ለአቅርብ ቦታ አዳም አዳምን ላለማራቅ ወይም ተስፋ እንዳይቆርጥ አዳም አዳም ብሎ መጥራቱን በዝርዝር የሚነግረን የመጀመሪያው ይሄ ነው። ከዚያ ቀጥሎ ወይቤ አዳም ማን ለምን በላህ ብሎ ሲጠይቀው፣ ወይቤ አዳም እንግዲህ ምክንያታዊ ናቸው የሚተነተኑት። ከዚህ በኋላ ምክንያት በምክንያት ይደረደራል። አዳም ወይቤ ይእቲ አብልዐተኒ እንተዋብከኒ አንተ የሰጠኸኝ ሔዋን አበላች ብሎ በሔዋን ምክንያት አደረገ። ሔዋንን ደግሞ ለምን አበላሽ ለምን አደረግሽ ብሎ ሲጠይቃት አርዌ ምድር አስፈጠተኒ የባብ ወይም አርዌ የምድር አሳተቺ ብላ አንዱ በአንዱ ምክንያት አድርገዋል። አዳም በሔዋን ምክንያት ማድረግ ሔዋን ደግሞ በአርዌ የምድር ምክንያት ማድረጓን፣ ይሄንም በዝርዝር የመጀመሪያው ክፍልና የመጀመሪያው አንቀጽ በዝርዝር ይነግረናል ማለት ነው። ሁለተኛው እዚህ ቀጥሎ ያለው በዚህ በኦሪት ዘፍጥረት ምዕራፍ ሦስት ሁለተኛውን አንቀጽ የምናገኘው ፍትሐ እግዚአብሔር ነው። ፍትሐ እግዚአብሔር ማለት የእግዚአብሔር ፍርድ ማለት ነው። ወይቤሎ እግዚአብሔር ለአርዌ ምድር እስመ ገበርኮ ለዝንቱ ግብር፣ አንተ አርዌ ምድር አለው። እንግዲህ እዚህ ላይ ፍትሐ እግዚአብሔር የምንለው በሶስቱም ላይ እግዚአብሔር ፍርድ ሰጥቷል። አንዱ በአንዱ ምክንያት አደረገው። አዳም ምክንያት ያደረገው በሔዋን፣ በእባብ ምክንያት አደረገች ልን እግዚአብሔር ግን ፍርድ ሲሰጥ ግን በእባቡም ላይ በአዳምም ላይ በሔዋንም ላይ በሶስቱም ላይ ፍርድ እንደሰጠ ይነግረናል። ፍትሐ እግዚአብሔር የምንለው ይህን ነው። ወይቤሎ እግዚአብሔር ለአርዌ ምድር መጀመሪያ አርዌ ምድርን እግዚአብሔር እንዲህ አለው ይላል

እንግዲህ ለሱ የተሰጠው እርግማን ይሄ ነው። መጀመሪያ ቅድም እንዳልነው ነው፣ አስቀድመን እንደተናገር ነው። እንደ ግመል ያለ እግር ያለው ግዙፍ የሆነ ሰማይ ጠቀስ የሆነ ቁመት የነበረው ሲሆን ከዛሬ ጀምሮ የተረገምክ ሁን፣ በምድር ላይም እየተጎተትክ ምድር እየላስክ ሂድ ብሎ እግዚአብሔር በረገመው ጊዜ በዚያን ሰዓት ያ ረጅም የነበረው እግሩ ተሰብስቦ ወደ ሆዱ ገብቶ መሬት እየላሰ እንዲሄድ

ውቱ ላይ ቀው ከርስ ከእሱ ራስህን ሲቀጠቀጥህ ይኖራል ወይ አንተ ኔ ቀው ሰኮ ነው ታቅብ ሰኮ ነው አንተ ደግሞ ሸኮና ሸኮናውን እየጠቀኸው ትኖራለህ ብሎ በመካከላቸው ይሄ ነገር እንደሚኖር ሲጻረሩ ለዘላለም እንደሚኖሩ ለእባብ ይሄን ነው እግዚአብሔር እርግማን ያደረገበትና ወይም ፍትህ እግዚአብሔር በባብ ላይ እየተፈረደው ፍርድ ነው ማለት ነው። በሌላ አባባል እባብ ስንል ቀጥታ በባብ ላይ ሰይጣን ያደረሰ እንጂ በግብሩ ራሱ ሰይጣን ደግሞ እባብ ይለዋል እባብ አሉ የአንድምታ መተርጉማን ወይም አባቶቻችን ባስተምሯቸው ይሄ ቋሚ ትምህርት ነው እባብ አንድን ሰው አንድ ቦታ ላይ ከነደፈው መርዙ ግን ሁሉንም አካሉን ተሰራጭቶ ሰውየው ይገለዋል በአንድ አዳምን ሰይጣንም አንድ አዳምን አስቶ አለም ሁሉ በአዳም የኃጢአት አረንቋ ውስጥ ወድቆ ለዘመን ኑሯልና የተከፈተው ገነት ተዘግቷልና እንደገና ከጨለማ ህብርሃን ወደ ጨለማ ከሰፊው ወደ ጠባብ አለም ተራቅቶ እድሜ ልክ አምስት ሺህ አምስት መቶ ዘመን ኑሯልና አጠቃላይ አራዌ የምድር አንድ ከአካል ላይ ሲጠቃ መርዙ ተሰራጭቶ ሁሉን እንደሚያጠፋ አንድ አዳምን አስቶ አለምን ሁሉ መከራ ውስጥ መጣሉን በዚህ እባብም የተባለበት አንዱ ይሄ ነው። ይሄ በባብ ላይ የተሰጠ ፍትሐ እግዚአብሔር ወይም እግዚአብሔር ፍርድ ነው። ሁለተኛ በሴቷ ላይ የተሰጠው ነው ወይም በሄዋን ላይ ወለብእሲትኒ ቤላ እግዚአብሔር አብዙሃ በዞ ለሀዘን ኪ ወለስቃይ ኪ በጻይር ለዲ ሁሎም ዋይ ለህይወት ኪ ወይ ቤላ እግዚአብሔር ለብእሲት በጻይር ለዲ ወወልዴ ኪ ይኩን ምግባይ ኪ ሀበምትኪ እግዚአብሔርም ሴቲቱን እንዲህ አላት፣ በዘመንሽ ሁሉ በጻይር በጋር በምጡ ውለጅ ወልደሽም በአልቅሰሽ ወተሽ ወርደሽ ደክመሽ ወልደሽ እንደገና መልሶ ደግሞ መግባትሽ ወደ ባልሽ ይሁን ብሎ በሴቷ ላይ ደግሞ ያስቀመጠውን ፍትህ እግዚአብሔር ወይም የሰጠውን ፊት ዚር እንመለከታለን። እዚው አያይዞ የአዳም ፍትህ ነው፣ በአዳም ላይ የተሰጠ ለአዳምኒ ይቤሎ እግዚአብሔር እስመ ሰማዕከ ቃለ ብእሲትከ ወበላይ የእኔን ትእዛዝ አትብላ ያልኩህን እፀ በለስ እሱን ትእዛዝ ትተህ ሚስትህ ሔዋን ያዘዘችን ወይም የነገረችህን ከእኔ በላይ እሷን አድርገህ ሰምተህ እፀ በለስም በልጠሃልና፣ ርግም ተትኩን ምድር በእንት ያከ ስለአንተ ምድር የተረገመይቱ በተግባርከ በስራም ይላል የተረገመይቱ ነው። በፃይር ብላ ሁሉም ዋይለ ህይወትከ በጥረህ ግረህ በዘመን ሁሉ ወድቀት ተነስተ ጥረህ ግረህ ብላ ብሎ ለሔዋን ይህን ነግሮታል። ይህ ብቻ አይደለም ሶኳ ሚካ ላ ለይብቁል እነሆ እሾክና ሚካ ላይ ይብቀልብ ብሎታል። እሾክና ሚካ ላ ለጊዜው የሰይጣን ጥላቻ ነው። እንደገና በአንጻሩ ደግሞ ወደዚህ ምድር ላይ ደግሞ የሚዋጋ እሾክ፣ መንገዱ ሁሉ የተስተካከለ ያልሆነ፣ እንደገናም ደግሞ ምንም ምቾት የሌለው ዓለም ያው ምድረፋይድ ስለሆነ የተባለው የውፍዳ መቀበያ ቦታ፣ ጥረህ ግረህ ብላ ወተ ርድ ላብ ተንጠፍጥፎ የሚለውን ነገር ይህን ሁሉ በአጠቃላይ ውጣ ውረዱን፣ መከራውን መግለጽ ነው ብለውታል ሊቃውንቱ በሌላ አባባል እሾክና ሜካ ላይ የሚባለው ኃጢአት ሀጣው በደል ሁሉ ሰፍኖብህ ሰልጥነውብህ ይኑሩ ሲለው ነው። ወባፈ ገጽከ ብላ ያው ወተ ወርዴ ጥረግረህ ብላ እምኒሃ ወጻይከ እስመ ውስተ ምድር አንተ እንተ እምኒሃ ወጻይከ ከምድር አንተ ወተሃል ወውስተ መሬት ትገብ ሀመሬት ወታልና ወደ መሬት ተመልሰት ትገባለህ የሚለው ለአዳም የተሰጠው ፍትሀ እግዚአብሔር ይህን እንመለከታለን በሁለተኛ ማለት ነው። በሶስተኛ ደረጃና በዚህ ምዕራፍ ላይ ያለው የመጨረሻው አንቀጽ የሚነግረን በእንተጻቶም ለአዳም ወለ ሔዋን ውስተ ገነት አዳምና ሔዋን ከገነት መባረራቸውን ነው። እንግዲህ አስቀድመን እንደነገር ነው የአንትዛት ካፈረሱ በኋላ ፍትሀ እግዚአብሔር በእነሱ ላይ ከተሰጠ በኋላ ቀጥሎ ያለው አውፅቦ እግዚአብሔር ለአዳም ቀለሚንጦስ እንዳለ አውፅኦ እግዚአብሔር ለአዳም ውስተ ገነት ዋንበሮ ውስተ ደብር ቅዱስ እንተባት የተፈጥረ ቀድሙ ቀድሞ የተፈጠረበት ከገነት አባሮ ወደዚህ ምድሮ ወደ ደብር ቅዱስ ወይም ቀራኒዋ አንጥቶ አስቀምጦታል። ወይቤ እግዚአብሔር ናሁ አዳም ኮነ ከማሃዱ ምን ክፉና ደግን ለይቶ ያውቅ ዘንድ ከአዳም ከኛ እንዳንዱ ሆነ ብሎ ተናግሯል። ይሄ አንዳንድ ሊቃውን በሁለታዊ መንገድ ተረጉሙታል። አንደኛ ከኛ እንዳንዱ ሆነ ማለት ክፉና ደግን ለይቶ ማወቅ የሚለውን ፍና ተሳልቆ ብለውታል ሊቃውንት። ፍና ተሳልቆ ማለት ሆናለ ብሎ ብሎ የማይሆነውን ሁኗልና በፍና ተሳልቆ ጌታችን ይህንን ለአዳም መናገሩ ነው። በሁለተኛ ደረጃ ደግሞ ይህን ገልብጠው ይተረጉሙታል። አዳም ከኛ እንዳንዱ ሆነ ማለት ወልድ በተለየ አካሉ የአዳምን ስጋ ለብሶ ከሜታችን ከስጋዋ ስጋ ከነብሳ ነፍስሮ ከልዩ ልጁ ተወልዶ እንደሚያድ ነውና ያው የአዳም ስጋ ተዋህዶ ክርስቶስ ዳግማዊ አዳም እንደሚባል ሊቃውንት አባቶቻችን ይህንን የኦሪት ትንቢታዊ ትምህርት ብለው ይገልጹታል ማለት ነው። ከዚያ ቀጥሎ አውጽኦ እግዚአብሔር ለአዳም ውስተ ገነተ ተላ ወይት ገበራ ለምድር እንተ ምን ያህ ይሰራት ያገለግላት የተፈጠረባት የተገኘባት ምድር ይንከባከባት ያርሳት ይቆፍራት ይተክላት ዘንድ አዳምን ከገነት አውጥቶ ወደዚህ ምድር አመጣውም። ዋዝ ዋንበሩ ቅድመ ገነት ተተፊት ፊት ለፊት ገነትን እያየ ማለትም በቀራኒዎ ፊት ለፊት ናት ያሉ ሊቃውንቱ። ገነት የምድር አካል ናት፣ እንደሚታወቀው በስነ ፍጥረት ትምህርት የምድር አካል ሆና ከሰማይ ዝቅ ከምድር ከፍ ያለች እምሰማይ ታይተ ወምድር ላይ ለበከማዘን ለምድር በምስራቅ በኩል ያለች ከሰማይ ዝቅ ከምድር ከፍ ያለች ምድራዊት የሆነች ቦታ እንደሆነች ጊዜያዊ የቅዱሳን ነፍሳት ማረፊያ እንደሆነችም ሊቃውንት ይናገራሉ። በዚያ ፊት ለፊት ባንጻረ ገነት ቀራዲቦ ላይ ጌታችን አዳም ማስቀመጡ ነው። ዋዝ አዘዞሙ ለሱራፌል ወለ ኪሩቤል ዘውስተ ዲው ሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይዕቀቡ ፍኖተ ጻህይወት ፍኖተ ገነት። መጨረሻ ላይ ሲደመድመው ይህንን ምዕራፍ አዳምን ካስወጣ በኋላ ከገነት አዳምና ሕዋንን በደብር ቅዱስ በቀራኒው አስቀምጦ ሱራፊ ወይም ሱራፌልና ና ኪሩቤል የተባሉ ነገደ መላእክት ከነሱ መካከል ተራ በተራ የሚጠብቁ የሚገለባበጥ ሰይፍ የያዙ ብልጭ ድርግም የሚል ወይም እጥፍ ዝርግት የምትል ሰይፍ አስይዞ 5500 ዘመን እንዲጠብቁ በገነት ላይ ጠባቂ እግዚአብሔር ማስቀመጡ ነው። ከዚያን ጀምሮ 5500 ዘመን እስከሚፈጸም ድረስ በገነት በር ላይ እንኳን ሰው መላክ አይሄድም። በቅዱሳት ናት ውስጥ ጥሩ አድርጉ ይሄን ተርጉሞታል። ይሄንን የኦሪት ዘፍጥረት ምዕራፍ 3ን የገነት ጠባቂ መላክ ማን እንደሆነ እንዴት ይጠበቅ እንደነበረ ይናገረዋል። ለምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ዓለም ለማዲያን መቶ በቀራንዮ ወሰቀለ ጊዜ የቅዱስ ሉቃስ ወንጌል ምዕራፍ 23 ቁጥር 39 እስከ 41 ድረስ ያለውን ስንመለከት ሰቀልዎ ለእግዚእ ኢየሱስ ማእከለ ክልኤ ፈያት በሁለቱ ወንበዴዎች መካከል ሰቀሉት አሐደ እምለፌ ወአሐደ ፊትለፊ አንዱን በቀኝ አንዱን በግራ ማለት ነው። ሰቀሏቸው ወዩ ሰዓ ናዝራዊን ተማይከሉም የናዝሬቱ ኢየሱስን በመካከል ሰቀሉት። ከዚያም በኋላ በግራ የተሰቀለውም ሽፍታ አንተ የእግዚአብሔር ልጅ ከሆን ከመስቀል ውረድና እንመንብህ አንተንም ራስንም አዲን እኛንም አዲን እንመንብህ ሲል፣ በቀኝ የተሰቀለው ሽፍታ ደግሞ ይሄ ተፈር ሆኑ ለእግዚአብሔር አምላክከ ጌታችን አምላካችን እኮ ነው አትፈራውምንም እንደሆነ ሰበ ከመግባር እና ተፈደይነ ዘበሩት ቪዲዮ ሲ በሚገባን ይገባናል፣ እንደ ስራችን የተከፈለን ይህ ግን ከኛ ጋር የተሰቀለው ያለም መድኃኒት ነው ብሎ ሲችን ምስክር ሲሰጥ ወንዘ ከመዝ ይብል ተፈታ ይንቲሁ ይህንን በሚናገርበት ጊዜ አይኖቹ መከፈታቸውን አይኖቹ ተከፍተው ሰማይን ተመለከተ። ወሪዮ ለግዚዮ እንዘ ይነብር በየማን አብ ሰማይ ተከፈተ ማለት የሚከፈትና የሚዘጋ መስኮትና በር በሰማይ አለ ማለት አይደለም። የተዘጋ ቤት ሲከፈት በውስጡ ያሉ እቃዎች እንደሚታዩ ያልታየ ሚስጥር ታየ፣ ያልተገለጠ ነገር ተገለጠ ማለት ነው ብለው የአንድምታ ሊቃውንት አባቶቻችን በደንብ አድርገው ይህን ተረጉሙታል። በዚህ መሰረት ሚስጥር ተገለጠለት ዋታ ታይንቱ ታይተ መስቀል ወደ መስቀሉ ስር ደግሞ ዝቅ ብሎ ሲመለከት ከጌታችን መስቀል ስር ሪዎም ሁለ መላይ ድንና ነው ወድን ጉጻ ነው ዲባው ደ መስቀል ቅዱስ ወስቦ በመስቀሉ ስር ቅዱስ በሆነ ምስጉን በሆነ በመስቀሉ ስር መላይት እንደ ቅጠል ረግፈው ቅዱስ ቅዱስ እያሉ ሲያመሰግኑ ከእነኛም መካከል ደግሞ በብርሃን ጽዋ ደሙን እየቀዱ ለዓለም ቅዱስና ያዘጋጁ የነበሩ ነይም መላይት ተመለከተ። ከዚህ በላይ ምን አለ ብሎ በሰማይ በምድር ያሉ ታምራትን ሁሉ ሰባት ታምራትን የሰማይንም የምድርም ባየ ጊዜ ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ ወይም ተዘከረኒ በመንግሥትከ በመንግስት አብተዋሰበይ ብሎ ጩኋል። ይህንን በሚጮህበት ጊዜ ነው። ከዚህም በኋላ አንተኑ ተቀድሞ ለአዳም በውያ ውስተ ገነት አዳምን ቀድሞው አንተ ትሄዳለህ። ዮም ትሄሉ ምስሌየ ከእኔ ጋር ትኖራለህ ዛሬ ብሎ ቃል ገብቶለታል። ይህንን ቃል በገባለት መሰረት ነው ፈያታዊ ዜማን ደመማ የተም ይዞ እየገሰገሰ ወደ ገነት ሲሄድ ሱራፊ የሚባለው መልአክ አንተ ማን ነው ብሎ የጠየቀው። አዳምኑ አንተ አበ ኩሉ ዓለም በእውነቱ አዳም የአባቶች የእናቶችም፣ የሁሉ አባት አዳም ነህን አለው። አይደለሁም አለ። ከዚያም ቀጥለና ሴት ነህ አለው፣ ኖህ ነህ አለው፣ ሄኖክ ነህ አለው፣ አብርሃም ነህ አለው፣ ይስሐቅ ነህ አለው፣ ያዕቆብ ነህ አለው። ደጋጋ አባቶችን ሁሉ በየደረጃው እስከ አቤት እና ደቂቅ ነቢያ ጠራለ ይሄዳለት፣ የእግዚአብሔር መልአክ ነው። ከነኝ መካከል አንዱም አይደለሁም፣ እኔ ሽፍታ ቀማኛ ወንበደነኝ ብሎ ራሱን አጋልጧል። እውነት በእግዚአብሔር መንግስት የሚነገረው እውነት ነውና እንደዚህ ዓለም በሰፈር በመንደር በጎሳ በጎጥ በመተዋወቅ በቡድን በስጋ ዝምድና የሚገባበት መንግስት አይደለም። እና የእግዚአብሔር መንግስት እወ እወ አልቦ ነው። በእግዚአብሔር ዘንድ እውነቱን እውነት አሰቱን አሰቱ ተብሎ የሚገባበት ስለሆነ ሽፍታና ወንበዴ ቀማኛ ነኝ። እድሜ ልኬን እኔ ከሽፍትነት ያልተለየው ቀማኛ ሁኜ ሰዎችን ሳስለቅስ የኖርኩ ብዙ ንባ ያለብኝ ሽፍታ ነኝ። ጌታዬ በቀራንዮ ሲሰቀል አቤቱ በመንግስት አድነ ብዬ ጮኩ፣ አመንኩበት። እርሱም ገነት ግባ ብሎ ልኮኛል አለ ፈያታዊ ዘየማን መኑ ማረከው መኑ ነገረከ ታይምር ዘንተ። ይህንን ወደዚህ እንድትመጣ በቀላሉ መስቀል ላይ ሆነህ ንስሐ ቀድሜ ያልገባኸው እንድትገባ ማን ነገረህ ማን አስተማረህ ማን የገነትን መንገድ አሳየህ ብሎ መልአኩ ሱራፊም ጠይቆታል። እሱም መልስ ሲሰጥ በዚሁ ላይ ነቢያት ያሶስኩ ነቢያትን እኔ አልፈለግኳቸውም ሐዋርያት የተሎኩ ሐዋርያትም ከዋሉበት አለዋልኩም አላደሩበት አላደርኩም። ወይም የነቢያትን ትንቢት አልተቀበልኩም የሐዋርያትንም ስብከት አልተቀበልኩም። አላ ፀሐይ ቀጸበተኒ ሶበሪ ኳመንኩ ሀይለ መስቀሉ መድኒተ ኮነኒ ፀሐይ ወደ ጨለማ ስትቀየር፣ ከዋክብት እንደ ቅጠል ሲረግፎ መላይትም እንደ ቅጠል ሲረግፎ፣ ጨረቃ ደም ስትሆን፣ የመንጦላይ ላይ የምኩራቡ መጋረጃ በመላኩ ሰይፍ ከውለ ሲሰነጠቅ፣ ምድር ሲከፈት፣ ሙታን ሲነሱ፣ ድንጋዮች ሲፈተቱ ወይም ወይ ሲቆራረጡ ይህን ሁሉ ታምራ እዚህ ውጭ ሌላ ምን መምህር ያስፈልገኛል? ብዬ በመንግስት ሀስቤ ብዬ ወደ ጌታ የጮኩ። በጮኩበትም ጊዜ ፈጥኖ ሰማኝና አንተኑ አዳምን ቀድመህ ግባ ብሎ ልኮኛልና መጥቻለሁ ብሎ ደመማ የተሙ ሲያሳየው አምስት ሺ አምስት መቶ ዘመን ይጠብቀው የነበረውን የሚገለባበት ሰይፍ ይዞ የሚጠብቃትን ገነት ከፍት ወለት መላኩ ፈያታዊ ዘይማን ቀድሞ እንደገባ በሀዲስ ኪዳንም በመጻሕፍተ ሊቃውንት ቅዱስ አትናቴዎስም ይህንን ገልጸውታል። ይሄ የሉቃስ ወንጌል የሌላውም ስለ ፈያታዊ ዘይማን ስንናገር ገነት ተገባለ ሲባል ገነት እንደተከፈተ ሲባል ኦሪት ዘፍጥረት ምዕራፍ ሦስት መጨረሻው ቁጥር ላይ የምናገኘው ሱራፌልና ኪሩቤል በሚገለባበት የሳት ሰይፍ እንዲጠብቁ በታዘዘው መሰረት 5500 ዘመን በሱራፌልና በኪሩቤል ሴፍ የታጠረች መሆኗን በዝርዝር በመናገር ኦሪት ዘፍጥረት ምዕራፍ ሦስት ይጠናቀቃል ማለት ነው። የመከረን የገሰጸን፣ ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይቆየን።